በላይ የያዙ ለቤታቸው አስቤዛ እናሟላለን። ይሄ ደሞ ለብቻችን አይደለም ወንድማችን የህያዊ ከአምስት መቶ በላይ ለሆኑ ለተቸገሩ ወገኖቻችን የኢፍጣር አዝቤዛ አዘጋጅቶ አከፋፍሏል ማለት ነው። አላህ ስብሃነ ተዓላ ይጨምርለት። በጣም በጣም ደስ የሚለው ማሻ አላህ እንደዚህ አይነት ወጣቶችን አላህ ስብሃነ ተዓላ ያብዛልን ማለት ነው። በጣም ደስ የሚለው ሀቂቃ ወላሂ፣ በተኙበት ሄዶ ሲያቀብላቸው ነበርና፣ እቤታቸው ገብቶ በራቸው ዘግተው የተቀመጡ እና አንኳክተው ገብተው ሲሰጧቸው ነበር። በፊታቸው ያለው ደስታ ስብሓንላህ፣ የሆነ ብቻ ወላሂ አላ ስብሓን ታላ ሀይረ ጀዛውን ይክፈለው ወንድማችን የህያዊ። አሰላሙ አለይኩም ረህመቱላሂ በረካቱ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋ ሰላም ነው። በያላችሁ በሰላማችሁ ብዙ ትተረፍበለን። ውድ ቤተሰቦቼ መወዳቸው የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ የሆናችሁ ቤተሰብ በመሆኑ ተቀላቀሉ። እንግዲህ ጠፍቻለሁ ሰሞኑን ማለት ነው እና እንዴት እንዴት ናችሁ? እንዴት ከረማችኋል? እየዞርኩም አይደለም ትንሽ ስላልተመቼኝ ማለት ነው ያው እንግዲህ ታውቃላችሁ፣ ረመዳንም ነው ያው እንግዲህ እና አይመችም ማለት ነው። ብቻ አልሐምዱሊላህ አለ ኩል ሀለ እንዴት እንዴት ከርማችኋል ቤተሰቦች፣ እንዴት ናችሁ? እንግዲህ በያላችሁበት አላህ ይጠብቃችሁ፣ በርቱ። አላህ ስራውንም ቀለል ያደርግላችሁ። በዱዓ በኢባዳ በርቱ። እቺ አሽራል አዋክር ሁላችንም ዱዓ እና እንደራረግ፣ በዱዓ እንረሳሳ። አላህ ሱብሐነሁ ወተዓላ ማን ያውቃል ለይለቱል ቀድር ወስቆን ዱዓችን ቢቀበለን ማለት ነው። ኢንሻአላህ ኣላ ስብሓን ታላ ቀድር የሚወፈቀን ዱዓ እናድርግ። በዱዓ እንበርታ ማለት ነው። ሁላችንም ኣላ ስብሓን ታላ ባላችሁ ፍልሂታ ይጠብቃችሁ፣ በርቱ አላህ ያበርታችሁ ማለት ነው። እና እንግዲህ ወደ ቪዲዮ ስገባ ከመግባይ አይታችኋል ማለት ነው። ወንድማችን የህያዊ ለተቸገሩ ወገኖቻችን ከቤተሰቦቹም ከራሱ ከአምስት መቶ በላይ ለሆኑ ቤተሰቦች የረመዳን አዝቢዛ እንትን ብለዋል ማለት ነው፣ አዘጋጅተዋል። ወላሂ በጣም ነው ደስ የሚለው ወጣቶችን በእንደዚህ አይነት ስራ ስናያቸው ልናደንቃቸው ልናመሰግናቸው ይገባል። አላህ ሱብሃነ ተዓላ ይጨምርላቸው ማለት ነው። እንደሱ አይነት ወጣቶችን ያብዛልን። ወጣቶች ወደ እንደዚህ አይነት ስራ እየሰሩ ነው። ማሻ አላህ እንግዲህ አላህ ያብዛልን እንደዚህ አይነት ወጣቶችን ማለት ነው። ቪዲዮን ሳይ ነበር እንግዲህ ቪዲዮን ላስገባ ስለማልችል ነው። ወደ ቤተሰቦች ይቅርታ ለዛ እና ወላሂ ቪዲዮን ሳይ በጣም ነው የሆነ በቃ እኔ እንጃ የሆነ የሆነ በቃ ከፊታቸው ያለው ደስታ ሱብሃናላ። እና በጣም የተቸገሩ ወገኖች ቤታቸውን አንኳኩተው ከተኙበት አንስቶ ቀስቅሶ ሲሰጣቸው እንዴት ሲደሰቱ እንደነበረ ቪዲዮውን ሳይ ወላሂ ሀቂጋ ስብሐነ አላህ አላህ ሱብሐነሁ ወተዓላ ኸይር ጀዛውን ይክፈለው። አላህ ሱብሐነሁ ወተዓላ ደግሞ እንደሱ አይነት ወንድሞችን ያብዛልን ማለት ነው። በነገራችን ላይ ወንድማችን የህያዊ ያው እንግዲህ ብዙዎቻችሁ ታውቁታላችሁ። እኔ በነገራችን ላይ እንደሱ ቪዲዮ የምከታተለው የለም በጣም ፈታ የሚያረገኝ ያው እንግዲህ ታውቃላችሁ፣ አማርኛ ትንሽ ስለሚከብደው በአማርኛ በአረብኛ እያደረገ እንግዲህ አንድ ሌላ ቋንቋ መስርተዋል ማለት ነው። በጣም ደስ የሚለው ሲያወራ በነገራችን ላይ ስለ ኢትዮጵያ፣ ስለ ኑሮ ውድነት ስላለው ችግር ብዙ ጊዜ ያወራልኝ እና በጣም ነው የሚያስቀኝ። በዚህም በእንደዚህ ቀልዶቹ መካከል በጣም ቁም ነገር ነው የሚያወራ በጣም ብዙ ቁም ነገሮችን ማለት ነው። ያኔ ሰውን እያዝናና ቁም ነገር የሚያስጨብጥ ወንድማችን ነው፣ አላህ ይጠብቀው ማለት ነው። ባለፈው እንደውም ቪዲዮ እንሰራበት ነበረ። ከሳውዲ አረቢያ ሲመጣ ሁሉም ሰው ሀብታም ነው ብሎ ነው የሚያስበው። ከሳውዲ አረቢያ ግን አብዛኛውን ሰው የሚመጣው ተቸግሮ ነው ብሎ ሲያወራ ነበረ። እንትና ጋር ጾታ ይታችሁት ከሆነ ቪዲዮ ጾታ አላቅም ብሎ እንደውም ቲክቶክ መንደር ጾታ ምንድን ነው ጾታ ምንድን ነው ሲሉት ነበረ። እና በጣም አበሳጭተውታል ሁላ ቪዲዮ ሰርቷል። ጾታ ምንድን ነው ብሏል። ከዛ ጾታ ናርታቅም ወይ ብለው ኮመንታተሮች ላ ጽፈውለታል። እንግዲህ የእኛ ሰውታ ቃላቸው መቼስ ምላሱ አይቻልም እና ጾታ የሚለው ቋንቋውን አማርኛውን ያላወቀው እሱ ጾታውን አንድ ሰው ጾታው እንዴት ያቅም ያረቢ? ያለው ሰው አቤት ተንኮሉ እኮ ተንኮሉ አቤት የሰው ተንኮል ማለት ነው። ከጾታ ምንድን ነው ጾታን አታውቅም እያሉት ነበርና እሱ ጾታ ያውቃል ግን አማርኛውን ስለሚቸገረው ነው፣ አማርኛውን ስለማይገባው ነው። ያን ገና አለመደም። ይሄንን ያህል ትልቅ ከሆነ በኋላ ነው ወደ ኢትዮጵያ መጣው። ያው እንግዲህ አንዳንድ ሰዎች ምናልባት በቤት ውስጥ አማርኛ ስለማያወሩ አረብኛ፣ በዛ ቋንቋ እና ብዙ ጊዜ ደግሞ ሳውዲ አረቢያ የሚኖሩ እናቶች ሰው ቤት ሲሰሩ ልጆቻቸውን አረብ ቤት ይዘውት ነው የሚሄዱት። አረብ ቤት ሲያድጉ ልጆች ደግሞ ከአረብ ልጆች ጋር አንድ ላይ ቋንቋ ስለሚማሩ በቃ ያንን ቋንቋ ነው የሚለምዱት። አማርኛው ብዙም እንትን አይሉትም ማለት ነው እና እንደዛ ይመስለኛል ይሄን ልጅ ምክንያቱም አረብኛ ቤት ውስጥ አማርኛ ቤተሰቦቹ ቢያወሩ ይለምድ ነበር እና እንደዛ ይመስለኛል። አረብ ቤት ስለሆነች እናት ው የሚውለው ከአረብ ልጆች ነው የሚውለው ከአረቦች ነው እና ቋንቋን የሚለምደው በቃ አረብኛውን። ትምህርት ቤትም እንደዛ ነው። ለዛ ይመስለኛል። አለኩል ሀለም እንግዲህ ይህ ወንድማችን በጣም በቀልዶቹ መሀል ብዙ ቁም ነገርን የሚያስጨብጥ ስለ ኢትዮጵያ ኑሮ ውድነት ብቻ የመሳሰሉ ነገራቶች እንዲሁም ባለስልጣናቶች እሱ የሚከታተሉት አንዳንድ ነገር የሚያስተካክሉ ይመስለኛል እውነት ለመናገር እና እና ይሄ ወንድማችን መልካም ስራ በመስራትም ደግሞ በጣም ጎበዝ ነው። ብዙ ጊዜ መቶ ሺ 2 መቶ ሺ ያኔ የሆነ ሺ በገባ ቁጥር ለምስኪኖች ነው የሆነ ቦታ ሄዶ ከጓደኞቹ ጋር ፈታዘና ልበል የሆነ ያልሆነ ገንዘብ ለማባካን ቪዲዮ ለመስራት ለመታየት የሆነ አንድ አይደል፣ አንዳንዶች የሄደው የሆነ ቦታ ላይ ያከብራሉ፣ ለራሳቸው ይበላሉ፣ ይጠጣሉ፣ አለቀ። እንደዛ አያደርግም ይሄ ወንድማችን። ከሚስኪኖች ከጎዳና ተዳዳሪዎች ጋር ሄዱ ነው የሚያከብረው፣ እንደሱን ነው ሰብስቦ የሚያበላው የሚያጠጣው፣ ያለብሳል። በጣም ጥሩ ጥሩ መልካም ስራዎችን ይሰራል ማለት ነው። አላህ ሱብሃነሁ ወተዓላ ይጨምርለት፣ በዚህ ይቀጥል ነው የምለው። አላህ መልካም ስራውን ይቀበለው ነው የምለው። እንግዲህ ይሄን ቪዲዮ ሳይ በጣም ደስ ስላለኝ ለእናንተም ቤተሰቦቼ ላጋራችሁ ወደትኩኝ እላችኋለሁኝ። እና በያላችሁበት አላህ ይጠብቃችሁ። ወንድማችንም ደግሞ ስራታ ይጠብቀው፣ አላህ ኸይረ ጀዛውን ይክፈለው። አላህ መልካም ስራውን ይቀበለው። እንደሱ አይነት ወጣቶችን ያብዛልን ማለት ነው። እንደዚህ አይነት ወጣቶች ቢበዙ ብዙ የተቸገሩ ሰዎች አይኖሩም። አሁን ለምሳሌ ሰው ማካፈል ነው ያልቻለበት፣ እንጂ ሁሉም ሰው ቢያካፍል ያለው ሰው ሁሉ ቢያካፍል ኢትዮጵያ ውስጥ የተቸገረ ሰው አይኖርም ነበር። ምክንያቱም በጣም ብዙ በጣም ሀብታሞች በጣም የለጠጡ ገንዘብ የተረፋቸው አሉ። ግን እንደዛውም በዛውም ልክ ደግሞ ለመብላት ለሰዓታቸው ለማታቸው እራት በልተው ማደሪያ ወይም ምሳ በልተው መዋያ ያጡም አሉ እና ሰው ቢያካፍል፣ በቃ ሁሉም ሰው ደህና ኑሮ ይኖሩ ነበር እና እንደዚህ አይነት ወጣቶች በብዙ ቁጥር ሰዎች ያካፍላሉ። እንደዚህ አይነት ቪዲዮ ሲያዩ ሰዎች ማካፈል ይለምዳሉ ማለት ነው። አይ እንደዚህ አይነት ሰዎችም አሉ እንዴ። ያው ያውቃሉ፣ ኢትዮጵያ ውስጥ ሲሄዱም ሲራመዱም በዚህም በዛም ያው ጎዳና ተዳዳሪው አለ። ግን ቢሆንም በሶሻል ሚዲያው ዙሪያ እንደዚህ አይነቱ ነገር ቢታይ ቢወጣ፣ ብዙ ሰዎች ይረዳሉ፣ ብዙ ሰዎች እነዛን ወገኖቻችን እንዳሉ ያስታውሱናል ይረዳቸዋል ብዬ አስባለሁ ስለዚህ እንደዚህ አይነት ወጣቶችን አላህ ያብዛልን ወንድማችን አላህ ኸይሩን ይክፈለው መልካም ስራውን አላህ ይቀበለው በዚህ ደግሞ መልካም ስራ የተሳተፉ ሁሉ ደግሞ አላህ ስብሃነ ተዓላ መልካም ስራቸውን ይውደድላቸው ማለት ነው በያላችሁበት አላህ ይጠብቃችሁ ቤተሰቦች ሰላማችሁ ብዝት ይበል ሰላሙ አሌይኩም ወረሕመቱላሂ ወበረካቱ።